ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ ወይ? ሰላማችሁ ብዙ ትርፍ ይበልልኝ። እንግዲህ ዛሬ ጨረቃዎች አልመጡም። ያው እነሱን ፍለጋ ስንሄድ በቤታቸው የሆነ ቪዲዮ ፖስቷል ማለት ነው። እንደገናም ደግሞ ያው ሀይሚ አሜሪካ ልትገባ ነው እና በቤታቸው የፖስቱት ቪዲዮ የብርኬ ጓደኛ ነው። የብርኬ ጓደኞች አሁን ዩቲዩብ እየከፈቱ ነው። በጣም ደስ ይላል። ፍፄ ነው የቀረው። ፍፄ ደግሞ የራሱ የማይከፍትበት ምክንያት ይኖረዋል፣ እንጂ ይከፍታል ትንሽ ቆይቶ ማለት ነው። እና አንዳንዴ እውነት በጣም አሁን በስ ጊዜ ላይ ማለት ነው በጣም ብዙ ወጣት አለ ተምሮ ጨርሶ ስራ የሌለው ኢትዮጵያ ላይ እንደሚታወቀው፣ ምንም የሚሸፋፈን ነገር የለም፣ ስራ የለም። ተመርቀው ስንት መከራቸውን አይተው ተምረው ተመርቀው በተመረቁበት ስራ የማያገኙ ሰዎች አሉና፣ እንግዲህ ወጣት መስራት እየቻለ ግን መንገዱ የጠፋባቸውን ሰዎች እንደዚህ ጓደኞቻቸውን እያመጡ ዩቲዩብ እየከፈቱ ነው፣ እንዲሰሩ እያነቃቋቸው ነው። እና ሀይሚና ብሩኬ እግዚአብሔር ስጣችሁ፣ የምሬን ነው። ማለት የሰው ልጅ እንካ ብላችሁ ገንዘብ ስለሰጣችሁት አይደለም። ገንዘብ ብሰጡት እኮ ነገ ወይም ተነገ ወዲያ ይጨርሰዋል። ግን ዘላቂ የሆነ ነገር የሚዘርቅበት ስራ ስታሳዩት ደግሞ በራሱ ይቋቋማልና ሀይሚና ብሩኬ ላይ አሁን ይህን ነው እያደረጉ ያሉት። በአቅማቸው ሰውን እየተባበሩ ነው፣ ጓደኞቻቸው እንዲያደርጉ እያደረጉ ነው። እና እንግዲህ እኛም ደግሞ እናበረታታለን ምን ችግር አለው? እኛ በማየት ላይክ ሰብስክራይብ በማድረግ እነሱ የሚጠቀሙ ከሆነ ምንም ችግር የለውም። እናግዛለን። እነሱ ይከፍታሉ፣ ያመጣሉ ጓደኞቻቸውን። እኛ ደግሞ እናበረታታለን ማለት ነው እና በርቱልን። ጊዜ ካላችሁ እውነት፣ ጊዜ ያለው ሰው ዩቲብ ቢጠቀም እንደዚህ፣ ኮሜንት የሚጽፉ ተመልካቹ ራሱ አሁን አንዳንድ ሰው ብዙ ጊዜ ኮሜንት ሳይ ዩቲብ እንዴት ነው የሚከፈተው ማለት እንዴት ልክበት ምናምን ብላችሁ የምጽፉ ከእኔም ሳይሆን ከሌላ ከሌላ ቦታ ስለማያችሁ ነው። እንደዚህ ብላችሁ የምጽፉ ሰዎች ስላላችሁ እና እውነት ጊዜ ካላችሁ ዩቲብ ከፈቱ፣ ተጠቀሙ በደንብ ለሰራበት፣ በደንብ ለተጠቀመበት። ማለት እንዴት ነው ስራዬ ብሎ ይዞት ልክ እንደ ፌመሶች አሁን ኢትዮጵያ ላይ እንዳሉት ስራዬ ብሎ ይዘውታል አይደለ? ስለዚህ እንደዛ አድርጋችሁ ከያዛችሁ ትጠቀሙበታላችሁ እንጂ አትጎዱም። ጊዜ ካላችሁ እውቀቱ ካላችሁ ከፈቱ እና እንግዲህ ያው ብሩኬ ዛሬ ፕራንክ ተደርጓል። የብሩኬ አቋም ጊዜም አይቀየርም፣ አንድ አይነት ነው አቋሙ። በጓደኞቹ ላይ ያለው እምነቱ በጣም ነው የሚገርመኝ። ማለት ብዙ ጊዜ ፕራንክ ሲደረግ በቃ መጀመሪያ በቃ አይሆንም አያደርግም ነው የሚል እና ሀይሚም ራሱ እሱን ፕራንክ ስታደርገው ተብሎ እኮ አያምንም ወደ መጨረሻው አካባቢ ነው እንጂ በጣም ነው የሚተራከረው እኮ እውነትሽን ነው ሀይሚ፣ የምርሽን ነው ሀይሚ እያለ ነው የሚከራከራት። እና እንደዚህ በጣም ሰውን የሚያምን ሰው ደግሞ ይጎዳል። እኔ ነገም ዛሬ ማለት የምችለው ሀይሚና ብሩኬ ፈጣሪ ይጠብቃችሁ፣ ከክፉ ነገር የሰውራችሁ። ምክንያቱም ሰውን አብዝቶ የሚያምን ሰው፣ አብዝቶ የዋህ የሆነ ሰው ዞሮ ዞሮ የዋህነቱ ይጎደዋል። እና ውይና እንግዲህ ስጋ ይበላል ተብሎ ተከሷል ዛሬ ማለት ነው በጣም የተናደደው። ዊና በዚህ የሚደራደር ሰው አይደለም። በእርግጥ ማንም ሰው በሃይማኖቱ አይደራደርም። ዊና በጣም በጣም ነው የተናደደ። ብሩኬ ደንግጦ ወደ ማረጋጋቱ ገባኮ። እንዴ እኔ ስጋ የሚበሉትን እንኳን ምን እያልኩ እየመከርኩ አደለ፣ እንዴት ነው ስጋ ይበላል የምትለኝ? ብቻ ግን በጣም ነው የተናደደ ዊና ማለት ነው። እና እንግዲህ ያው ሰብስክራይብ ያላደረጋችሁ እየገባችሁ ሰብስክራይብ አድርጉ። መሱ ዩቲዩብ ይላል ማለት ነው። አሁን ወደ አንድ ሺ ምናምን ወደ አንድ ሺ ስምንት ምናምን አካባቢ ገብቷል። ከዛ ያው ነገ ደግሞ እዛም በላይ ይሆናል ማለት ነው እና ብቻ በጣም እኔ እንጃ ሰው የሚያበረታቱት ነገር እኔ በጣም ነው ደስ የሚለኝ እና እና እንግዲህ ማለት ነው፣ ውድ ቤተሰብ ይገርማል። እኔ ሰው እኮ አንዳንዴ እንዴት እንደሚያስብ ግራን የሚገባኝና ቀላይ እህቴ ማለት እንግዲህ ፓስፖርት ስለወጣ እንውሰድሽ ባይዎች አስመሳይ በስተዋል እና እንደዚህ አይነት ሰዎችን ልናስቆማቸው ይገባል። ሀይሚ እኮ ፓስፖርት ያወጣችው ለብሩኬ ነው እንጂ ለሌላ አይደለም። ሌላ ነገር ፈልግ አይደለም ብለሽ ጽፈሽልኛል ማለት ነው እዚህ ኮሚኒቲ ላይ። እና በነገራችሁ ላይ ከዚህ በፊትም እንደዚህ አይነት ነገር ተነስቶ ነበር ሀይሚና ብሩኬ ፕራንክ በተደራረጉበት ጊዜ እንዴ ማንም ሰው እኮ ነው የሚፈልጋት፣ ማለት ሁሉም ሰው ነው የሚፈልጋት ሀይሚን፣ ተፈላጊ ነች፣ ብሩኬንም ደግሞ እንደዛው በዛው እያሉ ማለት ነው። ሁለታቸውንም ለመነጣጠል በጣም በጣም ብዙ ነገር ነበር ያደረጉት። አንዴ ካናዳን እንወስዳለን፣ አንዴ አሜሪካን እንወስዳለን እያሉ ማለት ነው። እና እኔ ምለው ሀይሚ እኮ ከወንድሞቿ ጋር በጣም ብዙ ጊዜ ስሰራ ነበር አለ። ያኔ ግን እንኳን አይደለም አሜሪካን እንወሰድሽ፣ ፓስፖርት አለሽ ወይ ብላችሁ እንኳን ጠይቃችኋት አታውቁም። አሁን ከብሩኬ ጋር ስትሆን ለዛውም ደግሞ ከብሩኬ ነጥላችሁ እኮ ነው እንውሰድሽ የምትሏት ምን ልታደርጓት ነው ማለት እሷ አምጥታችሁ ቅምጥ ልታደርጓት ነው ምናልባት ስለምትወዷት መልካም አስባችሁ ሊሆን ይችላል ለእናንተ ግን ደግሞ ይሄ መልካም አስተሳሰብ አይደለም ምክንያቱም ከዚህ ጋር ያለውን ደስ የሚለውን ህይወት ነጥቃችሁ አሜሪካ እንውሰድሽ ማለት አሁን ለእናንተ ትልቅ ነገር ሆኖ ነው እሺ እውነት ካሰባችሁላት ከወደዳችኋት የምትወደውንም ወደ ዶላታ የምትወደውንም ወዳችሁ በአንድ ላይ ለምን አትወስዳቸውም? እንደዛ ከሆነ ሀይሚና ብሩኬ እንዳይነጣጠሉ ከፈለጋችሁ በአንድ ላይ ወሰዷቸው። በአንዱ ላይ ሁሉን ነገር ጨርሱላቸው። ና ወሰዷቸው ደስታቸው የሚያስደስታችሁ ከሆነ አሁን ልጅቷ ያለችበትን ሁኔታ ታውቃላችሁ። እሷ ከብሩኬ ውጭ ሌላ ማንንም አትፈልግም። ምንም አይነት ነገር ብትሏት ከዚህ ጋር መስሜ የላትም። ነገር ግን አንዳንዴ ማለት ነው ያው እኛ ሰዎች አንቀያየርም ማለት አይደለም። በሆነ ምክንያት የሆነ ልባችን የሚሸነፍበት ምክንያት ስላለ ልጅቷ ያላሰበችውን ነገር ባታሳስቧት። እውነቴን ነው የምላችሁ። ማለት እንደዚህ አይነት ነገሮች ሲደጋገሙ እኔ ከዚህ በፊት ምናልኩ መሰላችሁ? ሀይሚዬ ገና እያገናዘበች አይደለም፣ ትንሽ ማገናዘብ ይቀራታል፣ ከልጅነትም አንጻር ስለዚህ በቃ የሆነ ያልሆነ ነገር አትጻፉላት። በዛ መሰረት ነው የምትሄደው ብዬ ስናገር ማርያም እንብላችሁ በጣም ሰድበውኛል ማለት ነው። ለብሩኬ ያገዝኩ መስሏቸውና ግን፣ እህትየው ምንድነው ያለችው? ሀይሚ ገና የምታገናዝብ አደለችም፣ ገና ህፃናት ብላ ስትናገር በጣም ነው ደስ ያለችኝና እንግዲህ በልጅ አእምሮ እየገባችሁ ልጅቷ ያላሰበችውን ነገር እንዳታሳስቧ፣ ተባካችሁ። እና ደግሞ መልካም ነገር ማድረግ ከፈለጋችሁ ሁለታቸውን፣ ምክንያቱም ሀይሚ የሚያስደስታት ያ ስለሆነ ማለት፣ ብሩኬ ነው ሀይሚ የሚያስደስታት በዚህ ሰዓት ላይ ማለት ነው። ብሩኬ ወደ ዱባይ ሊሄድ ሲልኮ ሀይሚ ከቤተሰብ መካከል ሆና ወንድም እህት። አባት ቤተሰብ እያለ ካላንተ መኖር አልችልም ብላ የተናገረች ነች። እና ይሄን እያያችሁ እንኳን ፓስፖርት ወጣ፣ በጣም ብዙ ሰው እኮ ይፈልግሻል፣ በጣም ብዙ ሰው እኮ ሊወስድሽ ነው። ማን ነው እሱ? እንዴት ነው የምትወስዷት? በምን መልኩ ነው የምትወስዷት ሲጀመር። እና እንደነገርኳችሁ ሀይሚን ለመውሰድ እኮ ብሩኬ ጋር ሳትገናኝ በፊት በጣም ብዙ እድል አለ። ያኔ እኮ ፓስፖርት አውጪ ልንወስድሽ ነው ማለት ትችሉ ነበረ። አሁን ሀይሚና ብሩኬ በርቱ እያልን ወደ ትክክለኛው መስመር እንዲገቡ ማድረግ ሲገባል እንደገና እነሱን የሚለያይ ነገር ብሩኬ ያሳዝናችሁም እንደዛ ስትሉ ማለት እሺ ብትል እንደ ሀይሚ ነጥላችሁ ስትወስዱ ብሩኬ አያሳዝናችሁ። እኔ አሁን ድጋሜ ስናገር ነው ማርያምን እዚህ በፊት ተናገር ያለ በደንብ አሜሪካ ያሉ ሰዎች እራሱ መጥተው ሰድሮኛል። ማለት የምሬ ነው የምላችሁ። ማለት አንቺ ምን አገባሽ እድሉን ካገኘች ምናምን ብላችሁኛልና እኔ በመሄዷ እኮ ተቃውሜ አይደለም ማለት ለምን ትሄድ፣ ለምን ለምን ማለት ለምን ትሄዳለች ሳይሆን፣ ግን ከዚህ ጋር ጥላው የምትሄደውን ነገር ከዚህ ጋር ልትነጥሉት የምታስቡትን ነገር ሳስበው በጣም እየከበደኝ እኮ ነው። ከዚህ ጋር ልጅቷ ፍቅር ነች። አሁን ላይ ከብሩኪ ጋር በጣም ደስተኛ ነች። ሌላ ነገር ምንም አያስፈልጋትም። ፍቅርን ለመነጣጠል እየሞከራችሁ ስለሆነ ነው እንደዛ ምለው ነኝ። በቃ አሜሪካን ነው ሰዳት እያላችሁ አይደል? አሜሪካን የምትወስድበትም ወይ የሆነ ነገር እዚህ ጋር በቃ ከባሏ ጋር እንድትቀመጥ ብሩኬ ማለት ባሏ ነው እንግዲህ፣ ሊጋቡ ነው፣ ፍቅረኛሞች ናቸው። ከዛ የሆነ ነገር እዚ ያመቻችላቸውና ይስሩ፣ እንደዛ አድርጉ። ሌላኛው አማራጭ ደግሞ ብሩኬንም አብሮ መውሰድ። ከዛ ውጭ ግን አሜሪካን እንውሰድሽ ምናምን እያላችሁ ባታሽቀብጡ ጥሩ ነው። ሀይሚ ገና ወጣት ልጅ፣ ገና አንድ ፍሬ ነች። ገና ገና ብዙ ነገር ያላየች እና ገና ትምህርቷን ተጨርሳ ማን ያውቃል በትምህርቷ እድል ደርሷት አሜሪካስ ብትገባ? ምንም የሰው እርዳታ ሳያስፈልጋት ማለት ነው እና እንደዚህ አይነት ነገር አትፍጠሩ በቃ እንደዚህ አይነት ነገር አታውሩ ኮሜንቱ ሁሉ አሜሪካ አሜሪካ አሜሪካ አሜሪካን ቢሆን ስደት እኮ ነው ምን እናት ሀገር አይደለም ምናምን አሜሪካ ብትሄድ ሀይሚ ቁጭ ብላት ትምላም እኮ እና አርፋችሁ ተቀመጡ ሀይሚና ብሩኬኛ እንዲለያዩ አንፈልግም እንኳን አይደለም አሜሪካና ኢትዮጵያ ተለያይተው ቀርቶ ለሰከንድ እንዲለያዩ አንፈልግም ሁለተኛ እኮ የማልቀስ አባዜ ኑሮብን አይደለም እኮ እንደዛ የምንከፋው የምናዝነው ሁለታቸው ሲጣሉ ማለት ነው፣ እንዲለያዩ ስለማንፈልግ። ስለዚህ አትነካኳቸው፣ በቃ ፍቅራቸውን ይኑሩበት። እዛ ጋር ቁሞ ያለው ልጅ ሀውልት ይመስላችኋል? እንደ በቤቱ እየሄዳችሁ ራሱ ከእሱ ቤት እራሱ የምጽፉት አሜሪካ አሜሪካ፣ በጣም ነው የሚያናድደው እኮ ግን